አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድን ትከብሯችሁ የኡስም ኢትዮፕ ቻናል ቤተሰቦች ና አድማጭ ተመልካቾቻችን እንዴት አላችሁ? ሰላም መልካም ኝ አልሐምዱ ሊላህ ከያላችሁበት ቦታ ሰላም መልካሙን ተመኝቼ ላችኋለው። የ14ት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር ና የዋጋ ተመንን በተመለከተ ሙሉ መረጃ ይዤላችሁ ቀርብ ያለው ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁን መቆየት ብቻ ነው። ብላክ ማርኬት ኢን ኢትዮጵያን ዶት ኮም የ14 ሀገራት የጥቁር ገበያ ምንዛሬን እንደሚከተለው አቅርቦልን እኛም ዝግጅታችን አጠናቀን ለእናንተ ልናጋራና ለእናንተ ልናደርስ ተከስተናል። ቪዲዮችን ላይክ እያደረጋችሁ አብራችሁን ተሻገሩ። አዲስ ቻናል እንደመሆኑ መጠን ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ሁሌም የምንለቃቸው ቪዲዮዎች እንዲደርሷችሁ ቤተሰብ ሁኑ። ለሌሎቹ እንዲደርስ ሼር አድርገው። በቀጥታ ወደ መረጃችን ስንሸጋገር ከማደርሳችሁ መረጃዎች መካከል የአሜሪካን ደላር፣ ዩሮ፣ የቻይና ዩሀን፣ ካናዳን ደላር፣ የአውስትራን ደላር፣ የቻይና ዩሀን፣ ፓውንድ ስተርሊንግ፣ የኩዌት ዲናር፣ ዩናይትድ አረብ ኤምሬትስ ድርሃም፣ የሳኡዲ ሪያል፣ ቱርኪ ሊሬ፣ ባህሬን ዲናር፣ ጆርዳን ዲናር ና የኦማን ሪያል ይገኙበታል። በአሁኑ ሰዓት ጥቁር ገበያ ጨመረ ወይንስ ቀነሰ? ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ ወይንም ደግሞ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ ላይ አስነብቧል 100 የአሜሪካን ዶላር 15548 ብር እንደሚሸጥና 1 የአሜሪካን ዶላር 155 ብር ከ48 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በዚህም እንግዲህ ከሰሞኑ ካደረስናችሁ መረጃ ጋር ሲነጻጸር ወይንም ደግሞ ከሰሞኑ ከነበረው የመረጃ ሁኔታ ጋር ኮምፔር ስናረግ ስናነጻጽር በዛሬ ሁለት ቅናሽ ማሳየቱን ነው ድረገጹ ያስነበበው ወይንም ደግሞ ቅናሽ ማሳየቱን ነው የሚጠቁመው። በመቀጠል ዩሮን እናያለን። 100 ዩሮ ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 16805 ብር እንደሚሸጥና 1 ዩሮ 168 ብር ከ05 ሳንቲም እንደሚሸጥ ነው ኢትዮጵያን ብላክ ማርኬት ደትኮም በድረገጹ ላይ ያስነበበን። ውድ የሻል ቤተሰቦችና አድማጭ ተመልካቾቻችን፣ ይሄ ቻናል ለማታውቁት ኦስሚቲዩብ ቁጥር 2 ነው። ኦስሚቲዩብ ቁጥር አንድ ወይንም ደግሞ ትልቁ ቻናላችን በአንዳንድ ችግሮች ምክንያት ትልቅ አደጋ ወይንም ትልቅ ችግር ደርሶበት ታግዶብናል። አገልግሎት እየሰጠ አይደለም የሚገኘው። በዚህም አዲስ ቻናል ልንከፍት ግድ ሆኖብናልና አዲስ ቻናል ከፍተን በዚህ መልኩ ቪዲዮዎችን እያደረስን እንገኛለን። ስለዚህ አዲሱን ቻናላችን ሰብስክራይብ እያደረጋችሁ የዶል ምልክቱን በመጫን ቤተሰብ ሁኑ፣ ተቀላቀሉን። ሌሎቹ ደግሞ እንዲደርስ ከቻላችሁ ሼር አድርጉ። ሼር ማድረግ ካልቻላችሁ ደግሞ ላይክ አድርጉ። ላይኩ በበዛ ቁጥር ሪኮመንድድ ወይም ደግሞ ለሌሎቹ ተደራሽ እንዲሆን ማድረግ ስለሚያስችል ላይክ በማድረግ ሌሎቹ እንዲደርስ አድርጉ። አሳባስታችሁንም ኮመንት ላይ አሳውቁን። በመቀጠል የምናየው የስዊዝ ፍራንክ ነው። 100 የስዊዝ ፍራንክ 17650 ብር እንደሚሸጥና አንድ የስዊዝ ፍራንክ 176 ብር ከ50 ሳንቲም እንደሚሸጥ በኢትዮጵያ ወይንም በሀገራችን ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ እየዘገበ የሚያደርስን ድረገጽ በዚህ መልኩ አስፍሮት አግኝተናል። እኛም መረጃውን ሳንጨምርና ሳንቀንስ ለእናንተ እያደረስን እንገኛለን። በመቀጠል ካናዳ ዶላር እናያለን። ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ ላይ እንዳስነበበው ከሆነ 100 ካናዳን ዶላር 10871 ብር እንደሚሸጥና 1 ካናዳን ዶላር 108 ብር ከ71 ሳንቲም እንደሚሸጥ ከድረ ገጹ ላይ ያገኘ ነው ይፋዊ መረጃ ያመለክታል። በመቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። 100 የአውስትራሊያን ዶላር 9813 ብር እንደሚሸጥና አንድ የአውስትራን ዶላር 98 ብር ከ13 ሳንቲም እየተሸጠ እንደሚገኝ ኢትዮፕያን ብላክ ማርኬት ዶትኮም በድረገጹ ላይ አስነብበዋል። እደግመዋለሁ። ቪዲዮችን ላይክ አድርጉ። እንሻአላ አላህ ከፈቀደ ከዚህ ሰሞን በጣም ምርጥ ምርጥ የሆኑ ቪዲዮዎችን ወሳኝ የሆኑ ቪዲዮዎችን ለእናንተ ይጠቅማሉ ብዬ ማስባቸውን ቪዲዮዎች እያዘጋጀው ገኛለሁ ከሰሞኑ ማደርሳችሁ ይሆናል። በተለይ ደግሞ ከግንባታ ስራና ከፊኒሽንግ ስራዎች ጋር በተያያዘ ቀለል ባለ ወጪ መስራት የምንችለው ወይንም ደግሞ ቀለል ባለ መልኩ ፊኒሽንጋችን በዝቅተኛ ገንዘብ እንዴት አድርገን ማሰራት እንዳለብን እራሳችን ከተሞክሯችን እየሰራን እናሳያችኋለን እንዲሁም ደግሞ ስንት ጨርሶ ይሆን የሚለውንም አብረን አያይዘን የምናደርሳችሁን ቪዲዮ እየተዘጋጀ ነው ያለው። ስለዚህ ተቀላቀሉን። በመቀጠል የምናየው የቻይና ዩሀንን በተመለከተ ነው። 100 የቻይና ዩሀን ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 2140 ብር እንደሚሸጥና አንድ የቻይና ዩሀን 21 ብር ከ40 ሳንቲም እንደሚሸጥ ከድረገጹ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ ላይ እንዳስነበበው ከሆነ 100 የሳዑዲ ሪያል 4ሺ152 ብር እንደሚሸጥና አንድ የሳዑዲ ሪያል 41 ብር ከ52 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ዩናይትድ አረብ ኤምሬትስ ዲርሃም ነው። 100 የኢማራቶች ዲርሃም ኢትዮጵያን ብላክ ማርኬት ዶትኮም በድረ ገጹ ላይ እንዳስነበበው ከሆነ 4233 ብር እንደሚሸጥና አንድ የኢማራቶች ዲርሃም 42 ብር ከ33 ሳንቲም የተሸጠ እንደሚገኝ ከድረገጹ ላይ ያገኘነው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው ኩዌት ናት። ወይንም ደግሞ 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ስፍራ ይዛለች። ኩዌት 100 የኩዌት ዲናር ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 50427 ብር እንደሚሸጥና አንድ የኩዌት ዲናር 504 ብር ከ27 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በዚህም ከሰሞኑ የጥቁር ገበያ መረጃ ከደረስናችሁ ጋራ ስናነጻጸረው በዛሬ ሁለት ቅናሽ ማሳየቱን ኢትዮጵያን ብላክ ማርኬት ዶትኮም በድረ ገጹ ላይ አስነብቧል። በመቀጠል የፓውንድ ስተርኒንግ ግን እናያለን 100 የፓውንድ ስተርኒንግ 2174 ብር እንደሚሸጥ እና 1 የፓውንድ ስተርኒንግ 201 ብር ከ74 ሳንቲም እንደሚሸጥ የወጣው መረጃ ይጠቁማል። በመቀጠል የቱርኪ ሊሬን እናያለን 100 የቱርኪ ሌሬ 409 ብር እንደሚሸጥና 1 ሌሬ 4 ብር ከ09 ሳንቲም እየተሸጠ እንደሚገኝ ነው ከድረ ገጹ ላይ ያገኘነው መረጃ የሚያመለክተው ወይንም ደግሞ የሚጠቁመው። በመቀጠል ወደ ጆርዳን እናመራለን። ኢትዮጵያን ብላክ ማርኬት ዶትኮም በድረ ገጹ ላይ በዚህ መልኩ አስፍሮት አግኝተናል። በዚህም 100 የጆርዳን ዲናር 21930 ብር እንደሚሸጥና አንድ የጆርዳን ዲናር 219 ብር ከ30 ሳንቲም እንደሚሸጥ ነው የወጣው መረጃ የሚጠቁመው። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 4388 ብር እንደሚሸጥና አንድ የኦማን ሪያል 403 ብር ከ88 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ወይንም ደግሞ በስተመጨረሻ የምናየው የባህሬን ዲናርን በተመለከተ ነው። የባህሬን ዲናር እንግዲህ በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የምትገኝ ወይንም ደግሞ 100 ቅጠሯን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛውን ደረጃ ይዛለች ባህሬን። 100 የባህሬን ዲናር 41247 ብር እንደሚሸ እንደሚሸጥና አንድ የባህሬን ዲናር 412 ብር ከ47 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ የተገኘው መረጃ ያመለክታል። ሰላም መልካሙን ተመኘውላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ